ሀሳብ ተነግረኝ ሕይወቴ የት ታደግልኝ ነበር። ብዙ ጊዜ ተበልቷል። ዋናው ነገር ማወቅሽ ነው። ሁሉንም ነገር በቀጥታ ባልነግርሽም ብዙ ብዬሽ ነበር። እንደሚወድሽ ግን እንዳትረሽ በአቋራጭ ብር አግኝቶ ከአንቺ ጋር መኖር ነበር ፍላጎቱ። እየሱት ዳር ብትል ቱት ካለ ምስጢር እነዚህ ብሽቆች ወይኔቲ ነው። ቆይ እኔ ነኝ። አንተን መብሸቅ ያለብን አንቺ ነሽ እና ደግሞ በሽቀሻል። እኔ ደግሞ ኪሳሬ በጣም ያናደኛል። ምን የከሰርነው ነገር አለ? እውነትም ጤነኛ አይደለሽም። አትስደበኝ። አልሳደብኩሽም። እንደውም ለዚህ ንግግርሽ ብመታሽ ደስ ባለኝ። ቆይ ለምን ግልጽ አድርገሽ አትነዲኝ? በጣም ደህና ነኝ። ምን ልታዘዝ? ካፌ እኮ አይደለም የገባሁት ሚስቴ እና ያገኘሁት። ይኸውልህ ሚስትህ አይደለሁም። ታዳኛ። ቆይ ምን ይነሽ አሁን? አላውቅም። ቆይ ለካሌማ ማን ልድርለት ነው ትሁትን ወይስ ሄደን፣ እኔ ፈልገው መርጦ ቢያገባ ደስ ይለኝ። ታዲያ ታዲያ ሁለቱን የሚያግባ እንዴ? አንዳንድ ሰዎች ሁለት ቦታ መሆን ይችላል። የኔ ልጅ ግን አይችልም። ማንም ትላንትና ልጅን እንኳን አረስት ነገር እንዴ? አንተን አስደንግጠሃለች እንዴ? እኔ ትልቅ ሰው ነው ወልድ ማደርሰል ለብልግናሽ ግን ለከታ አድርግለት፣ እሺ? አላርፉ ካሉ ደግሞ ኤደን ተብያውን እቆልፏታለሁ፣ እኔ ደግሞ አንቺን እቆልፍሻለሁ። እራቱ ግን በጣም አሪፍ ነበር። ሰው ለማስቀናት ብለን ወተን አሪፍ ጊዜ አሳልፍ። ትሁት እራሱ እንዴት እንደምታምር መቼስ፣ ልብሱን ነው ኖር ብሎ የተቀበሉት። በጣም እንጂ እነሱ ራሱ ደነገጡ። እሷ ትረዳለች፣ ለእሷ ይገባታል። አባዬ ይዳር እንዴ ታወች። እንደው ትሁት የካሊ ሚስት ሆነች። ካሊብም እየተመረጠለት ሚስቱን ያባቱን ሲጠይቀውሽ በማለት በፈገግታ ተቀበለ። በጣም ደስ የሚል ትሁት ማለት በጣም ትሁት፣ እስከ ስሟ ሁሉ ነገሯ በጣም ቆንጆና ጸባይዋም ሆነ ያባቱ ዋና እንትን ስለሆነ ሲነግረው፣ ለባብሳና ቆንጆ ሆና ሲያያት ያ የራት ግብዣው ወደ ፍቅር ተቀየረ። ራት የተጋበዙበት ካሊብ አይኑን ከትሁቴ ላይ ጣለበት። በጣም ደስ የሚል ነው። እኛ እየጠበቅ ነው፣ ሌላ የሆነው ሌላ ዲና ሊያገባት ነው እያልን ነበር። ኤዱን ማለቴ ነው፣ ኤዱን ሊያገባት ነው ሊቀማ ነው እያልን ስንል፣ አሁን ላይ ግን አይኑና ፍቅሩ የሄደው ወደ ትሁት ይጋ ነው ማለት ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል የቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ የግፈኛው ሚስትና የትሁት የሰራተኛዋ ፍጥጫ ክፍል 34 ተለቀቀ። ወደ ክፍል 33 ስንመለስ እንግዲህ ካሊብ ሁሉንም ነገር ለ ኤዱ ሲነግራት ነበረ። ኤዱም ካሊብና ማነው ዳንኤልና ቲና ፍቅረኛሞች ናቸው በሚላስ ሰዓት ደንግጣ ነበረ ያለቀው። ወደ ዛሬው ፓርት ስንመጣ እንግዲህ ሁሉንም ነገር ልነግርሽ ነው አሁን ያለውን ነገር፣ ዝግጁ ሁኚ፣ ራስሽን ፍሪ አድርጊ በማለት ሁሉንም ነገር አድርግ ያለው ንገረኝ በማለት በዝግጁ ከሆንሽ እራስሽን ለማረጋጋት ሞክሪው ይላትም። ምንም ችግር የለው ሞክሬያለሁ ነገረኝ ስትለው በቃ ኤደን፣ ይህን ስልሽ በጣም አዝናለሁ፣ ምክንያቱም እኔም የደረሰብኝ ስለሆነ ልንገርሽ፣ አንቺን ብዬ ነው በማለት ቀድሞ ሂዶ ይናገራል። ኤደን፣ ዳንኤል እና ቲና ፍቅረኛሞች ናቸው። እኔም የሴት ቀሚስ ለብሼ ሴቷ ፈለቁ የአባቴ አክስት ሁኜ ፈለቁ ሁኜ መጥቼ ቤት ለቤት ስከታተላቸው አንድ አልጋ ላይ ያስኳቸው አየኋቸው፣ አብረው ተኝተው ካልጋዬ ላይ ሲል ይሄን የሰማችው የምታፈቅረው ኤዱ ውነት ማመን አቃታት። ልቤ ልቤ ብላ ልቧ ተሳናት መናገር ማቃታት እያለቀሰች ተነስታ ከዚህ በላይ መስማት አልፈልግም። እኔ እኮ ከሱ ብዙ ህልም፣ ብዙ እቅድ፣ ተጋብተን ወልደን ቤታችን በቃ በዚህ እያሰብኩ ነበር። እንዴት እንዴት ሳረጋል ብላ ተነስታ እየተናደደች ወደ ቤቷ ትሄዳለች። እንግዲህ ካሊብም ይሄንን ብሏት ቀጥታ ወደ ቤቱ ሲመጣ አባቱን ያገኘዋል። አባቱን በሚያገኘው ጊዜ አባዬ ነግሬያት አለሁ። ዛሬ ግን ይሄን በመናገሬ ደስተኛ ነኝ። በምንም ቢሆን የማን ትዳር ፍርሶ ይህ የማን ይኖራል እያለ ነበር። አሁንም ቲናን ታፈቅራታለህ፣ ትወዳታለህ እያለው ነበር። አልወዳትምም፣ አላፈቅራትምም፣ በፊቱ ጊዜ ነው እና ታዲያ እሷ አላጠፋም፣ እሷም ማነች? እሷ ብቻ ናት እያለው ነበረ። ሁለቱም አጥፍተዋል። ነገር ግን ሌላም ሰው ቢሆን ባለጌ ሰው ባለጌ ነው። ሌላም ሰው ቢሆን እንደሱ ይዛ መምጣቷ አይቀርም። ዋና መንስኤው መነሻው እራሷ ቲና ስለሆነች ቲና ናት። እንደዚህ አርጌው ለምን ነገር አበላሸህ? ልጄ ለምን ተናገርክ ቀርመህ እያለው ነበር። እስከ መቼ ድረስ ነው እሷን ወደዚህ እንዳትመጣ ከልክሏትንትን ብሏቴ ስለዚህ ሁሉንም ማወቅ ስላለባት አስረድቻለሁ በማለት ለሽማግሌው ይነግረዋል። ሽማግሌውም ልጄ ይሄንን እኮ ያልኩት ለን ነበረ እያለ ነበር ምንም የሚመጣ የለም ከአሁን በኋላ ራሴን እጠብቃለሁ እያለ ነበረ ካሊብን ማለት ነው። ሁሉንም ነገር በመቀበል በጸጋ እቀበላለሁ በማለት ሁሉንም ዘርዝሮታል። በሁሉም በቤቴ በአባቴ ቤት እንዴት እንደሚመጻደቅብኝ ምን አገባህ እያለ ሊሰርበኝ፣ አንተም ደግሞ ልጅናኔን እኩል እያየህ ለሱ ነው እንትን የምትለው በማለት አባቱን ይንትን ይለዋል። እንግዲህ ዳንኤል ቤቱ ሆኖ የተቀመጠው እግሩን ከነጫማው ጠረጴዛው ላይ ሰቅሎ አስቀምጦ ነበር። እንግዲህ ይሄን ሲያይ ካሊብ እንዴት አንተ እኔ እንኳን ቤቴ ነው ብዬ እንደዚህ አልቀመጥም። እንዴት ነው እንደዚህ እግርህን ሰቅለ ከጠረጴዛ ላይ የምትቀመጠው ብሎ ቢናገረውም ዳንኤል ያወርድና የአንተ ቤት አይደለም። ስለዚህ ምንድን ነው አንተስ አንተስ የምትመጽ የምትመጻደቅብኝ ለምንድን ነው በማለት ይለዋል። አንተ ይሄንን ትላለህ ሲለው ይሄንን በሚል ጊዜ ሊጣሉ ደርሳሉ። አንተም የቤት ነው እኔማ አዎ እሰራለሁም እኔም እሰራለሁ አንተ ግን አሰራም እንኳን እያለው ነበር ሲጣሉ የነበረው። ይህን ሲል እንግዲህ ዳንኤልም እኔ ዝብ ቤት እስካለው ድረስ አባዬ ውጣ ሲለኝ እንጂ ያንተ ቤት አይደለም ውጣ ሲለኝ እወጣለሁ በማለት ይጣላሉ። ይህን የሰማው ካሊብም በቃ ሁሉም ነገር የአባቴ ነው። የአባቴም ቢሆን የእኔ ነው። ሁሉም ነገር የአባቴ ማለት የእኔ ነው ብሎ ያናድደዋል። ጥሩ አባት ያለው ሰው እንዴት ዝህ እንትን ይላል እያል፣ ምንም ቢሆን አባት አባት ነው እያለ ነበረ። ዳንኤልና ካሊብ ሊጣሉ ደርሰዋል ማለት ነው። ይሄን የሰማው እንግዲህ ከዳኒ በንዴት ውስጥ ይገኛል። በሰው ቤት አባዬ ሲመጣ አባዬ አንተ እኮ ማለት በጣም እንደ ልጅህ ነው አይደለም የምታየኝ፣ ሁሉም ነገር እንደ ልጅህ ስለምታየኝ በጣም ነው እምኮራው አባዬ እያለ የናክል ጊዜ አስቀምጠኸኝ አስጠግተኸኝ እያለ ነበር ሲል የነበረው አባዬም መንገድህ እውነቱን ንገረኝ ካልከኝ እንደ ልጄ አይደለም የማየክ ያው ግን ማንም ሰው ጥሩ ሰው ሆኖ እንደሚያስጠጋው እንደዛ ነው እያለ ነበር። ቢሆንም እሺ ስራ ግን ስራ እያሉት ነበር። ይህም በሚለው ጊዜ እሱም እንግዲህ እሺ በማለት ነበር። እንግዲህ ወደ ኤዱ ስንመጣ ኤዱ እያበደች እየሰከረች ስትመጣ ለአባዬን ታገኘዋለች አባዬን ስታገኘው አባዬ ለምን አልነገርከኝም ለምን እያለች ነበረ ስትጮህ እየነበረው ሁሉም ነገር እንግዲህ አስረዳሁሽ እኮ ብዙ ቀን በቅኔ ነገርኩሽ ቅኔው ግን ሊገባሽ አልቻለም አንድን ነገር እንዴት ምን ሆነ ለምን የሚለው ጥያቄ ጠይቂ እያለ ብዙ ቀን ምከሩኝ እስኪ ዳንኤል እንደዚህ ነው ወይ በራስሽ ድረስበት ለምን እንዴት የሚለውን እነዚህን እንትን በይ እያ እያሏት ነበረ። ይሄንን ያሏት ይህን እያስታወሰ ነበር። ሁለተኛ ደግሞ እንግዲህ የወደድና ያበደ አንድ ነው እና አሁንም ቲናን ማን ነው ትሁቴን ስታገኛት ትሁቴ ሸኛት ብላ ስትወጣ ትሁቴን እጇን ትይዝና ትሁቴ በናትች ምን ሆነች ነው ድና ምን ሆነች ነው ኤዱ ስትላት በጣም ነው ያዘንኩት። አንቺ እንኳን ለምን አልነገርሽኝ? ምን ዳንኤል የቲና ፍቅረኛ መሆኑን እንዴ ይህን ደግሞ ማን ያልሽ? ካሊብ ሁሉንም ነግሮኛል። በእናትሽ ንገሪኝ ስትላት በቃ እንደሰማሽሁ ነው ቢያንስ አንች እንኳን ለምን አልነገርሽኝም? እንዴት ዝም አላችኋቸው? ለምን ከቤት አላበረራችኋቸውም? እያለች ኤዱም ልቧ ተሰብሮ እያዘነች ነበር። በቃ እንደሰማሽሁ ነው ምክንያቱም አንችን ለማየት ቸኩለን ለምን የእሱም ጓደኛ እንደ እሱ አይነት ትሆን ይሆናል ስንል እየጠበቅ ነው ሌላ ነው አንቺ በጣም ቆንጆ ምርጥ ሴት በጣም ውብ ይሆንሽ ነጭ እያሏት፣ እኔ እኮ ከሱ በጣም ነበር ምወደው፣ በጣም ነበር ማፈቅረው፣ በጣምም ህልም ነበረኝ፣ እያለች ለማነች ትሁቴ ትነግረዋለች። ትሁቴም እንግዲህ በቃ ይዞሽ እያለች ስትላት ነበረ እንደሰማሽ ሆኖ ስትላት፣ ትሁቴም በቃ በዚህ ውስጥ ሆና ሁሉንም ነገር እያሰበች ነበር እና ኤዱ በቃ ተረጋጊ በቃ ሁሉንም ነገር መድረስ ትቻያለች፣ በማለት ዳኔንም ስታገኘው እንደ በፊቱ ምን ልታዘዝ፣ ምን ነው ስትለው እንዴ ምግብ ቤት እኮ አይደለም ያለሁት፣ አንችን ሚስቴን ነው ያገኘሁት፣ እንዴት አይነት መልስ ነው እያለ የምትሰጠው ፊቷን ተነሰዋለች። የሰማችው ነገር ግን በራሷ መንገድ ለመያዝ በራሴች ድረሽበት እያቸው ስላሏት እሷም እንደነሱ ልትከታተል ፈልጋለች።

አሁን ከዛም እንግዲህ አባዬ መጥቶ ትሁትን ኪችን ገብቶ ዛሬ እነሱ ፊት እንደዚህ ይልሻለሁ፣ እራት እነሱን ለማናደድ እንደዚህ እራት እንበላለን እነሱን ትተናቸው እንሄዳለን እያሉ ነበር። ተሰብስበው እንግዲህ ዛሬ የራት ግብዣለን ውጭ ነው እራት የምንበላው እያሉ ነበረ። እንግዲህ እኛም እነሱም ደስ ይላቸዋል፣ እነሱ የሚሄዱ መስሏቸው፣ የሚሄዱት ግን ሶስቱ ናቸው። ከዛም ትሁቴም እሽ ብላ ሁላቸውም እጅ ለባብሽ ብለዋት ለባብሳ ስትመጣ ሌላ ውብ ሆና እነሱ ግን ፈጠው እያዩዋት ነበር። ቲና እና ዳኒ ባንድ ሆነው የዝግ ጊዜ በቃ እኛ ሲል ዳንኤል እናንተ ደግሞ ሌላ ጊዜ በፕሮግራም አይደል ሁሉም የሚሆነው ይባላል። የዝም ጊዜ እነሱ ቁጭ ብለው ቲና ይህንን ስታይ ታብዳለች። በስሜት ይናደዳሉ፣ ቅጥል ይላሉ። እንግዲህ ተነስተው እነሱም እየሄዱ ነው፣ በቃ ወደ ራስ ሄዱ። እንዴት ይሄ ሽማግሌ በቃ ሁሉንም ነገር የሆነ የደስ ደስ ነው ሲያናድዳቸው፣ የደስ ደስ ነው የሆነ ድርጅቱ የሆነ ስራ በዚህ እድሜ ስለተገኘ ድርጅቱም ደግሞ ያው ባንተ ስብ ነው ይላል እንግዲህ ካሊብ ማለት ነው። ይሄንን ሲሰማ ተመልከት ይሄ ሽማግሌማ ገድዬው ነው አርፎ ዝም በይኝ እያሉ ስበሳቸው ይጣላሉ፣ ዳንኤል እና ቲና። በዚህም ጊዜ ሽማግሌውን ድድ አርጓቸው ሁሉም ተያይዘው ለባብሳ ተውቴ ስትመጣ ካሜራማን ባባ ውሲያምርባችሁ እያሉ ሁሉም ቁጭ ብለው፣ እንግድህ ቲና ቁጭ ብላ በአንድ ፎቶ እያነሳቸው ነበረ። ትሁቴን ካሌብን ፈገግ በሉ እያለ ካሜራማን ባባ ሲያነሳቸው ትሁት የዝ ጊዜ ቲና ትናደዳለች። ያለችበትን አታቅም። ገመድ ስጡኝ፣ ክሎሮክስ አቀብሉኝ፣ ልሙት እያለች ነበረ። ይህን ያየችው እንግዲህ መንትኗን ማነው ማን ነው? ሶፋውን ይዛ እያለቀሰች ትገኛለች። ወደ ዳኒ እናንትና ስንሄድ እንግዲህ ዳኒ እና ትሁቴም ማነች ሄድን። ይህንን ነገር ስለሰማይ ከሱ ነስተዋል። ፊቱን ሁሉ በጣም ተናዷል። እሱም ማነች ኤዱ ማለት ነው ኤዱ ይህንን ስትነሳው እሱም ግራ ተጋብቷል። ምንድን ነው እያለ አንተን ደግሞ ባልሰራልህ በቀለሃለሁ እያለው ነበርና በጣም ግራ ተጋብቷል። ላወቁብኝ ነው እያለ ማነው ስሙ ከቲናም ጋር ይጣላል ወይስ፣ እንቲ ማነች ሄደን የምትባል ገላታለሁ፣ ባሌ እኮ ነው እያለች ስንት ብር ልስጥሽ ልፍታሽ እያላት፣ እንኪ ብር የምትፈልጊውን ውሰጂና ውጭ እያላት ነበር። እንዴ እኔ ጸባዬን አስተካክላለሁ ብትለውም የምንድን ተይ እንጂ ትቀልጃለች እያላት ነበረ። እንግዲህ ሁላቸውም ዘና ብለው ተመልሰ ይመጣሉ ለ ለማናደር ብለን እየሄድንበት፣ እራት ግብዣ በጣም ደስ የሚል ነበረ። ትሁቴም በጣም ቆንጆና እያለ እያወሩ ነበረ። እንግዲህ ቲናም ማን ነው ከትሁትና ከኤደን ማንን ነው የምትድሩት? ትለዋለች የምትናደደው ቲና። እንዴ እሱ የፈለገውን መርጧ እንዴቱን ያገባል ሲለው ሁለቱንም እያለ ሁለት እንዴት ያገባል? በጣም እኮ ነው ላንቺ፣ ለእናንተ ራሱ አለባበሷ ትሁቴን ስተዋት እንዴት አያቸዋት እያላት ነበር አንተን ፈለግካ ስትል፣ ለአፍሽ ለከት አብጅ እኔ ልጄ ናት እያለ ሲጮህባን ነበረ ኤ ማነት ቲናን። ቲናም እየተናደደች ነው ያለችው። እንግዲህ አባትና ልጅ እያወሩ ለማናደር ተብሎ የተጋበዘው ራት በጣም ደስ የሚል ነበር። አባይዋ ያለው ነበር። እንግዲህ ይህ ካሌብ አይንም ወደ ትሁቴ አዙሯል፣ ወደ ፍቅር ማለት ነው። እሷም እሄዳለሁ ወደ አገር ብላ ወደ ኋላ ፓርቲ ስታወረው ሂጃ ይቼ እንትን እላለሁ ስትል፣ አዎ እዛም ትሰሪያለሽ እዚሁ፣ አንቺ እኮ ለእኔ ዋልሽልኝ እያሉ ነበር ሽማግሌው። እናም እንግዲህ ሽማግሌውም በቃ ሊድራ በቃ እሷን ሊዳርህ እንዴ እያሉት ዝላይ፣ ቆንጆ ናት እያለ ትሁቴም ከኋላ እየመጣች ሰማቻቸው በድንገት። እናም እንግዲህ የትሁትን እና የካሊብን ሰርግ እንጠብቃለን። ባይ ባይ።